በጦርነት ሲሆን የሚጠቀሙት አህያ አይደለም፣ ፈረስ ነው። ጦርነት ጠብ ሲኖር ፈረስ ነው። ሰላም ሲሆን በአያ ነው የሚሄዱት። በእስራኤላውያን የተለመደ ልማድ ነው። በአያ ሲሆን አንደኛ ፍጥነት የለውም ተረጋግተው ነው የሚሄደው። ሰላም እምትሆን ሰላም ብለሽ የተጣላ አስታርቀሽ ሰው ቤት ጎራ ብለሽ ትሄጃለሽ። በፈረስ ሲሆን ግን መንገደኛንም ሰላም አትም ፍጥነቱ የተለየ ስለሆነ፣ ስለዚህ አንዱ አህያን መምረጡ ዘመኑ የሰላም መሆኑን ማሳያ፣ የፍቅር ዘመን መሆኑን ማሳያ፣ ለምህረት መምጣቱን ማሳያ ነው። ለምን አህያ በመከራ ዘመን ሮጦ የሚመለጥበት እሱ ላይ ተጭነሽ ምትሸሸጊበት አይደለም አህያ። ስለዚህ ያንን ለሁለተኛው ትትና ነው ትትናውን ለመግለጽ ምክንያቱም እሱ መምህረት ትትና ነው የከመጣበት መንገድ አንዱ ለእኛ ትትና ነው ማስተባል ትንቢተ ኢሳያስ በምዕራፍ ዘጠኝ ቁጥር ስድስት ላይ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል እንደተባለው የሰላም አለቃ መሆኑን ለማሳየት በአህያ ላይ ተቀምጧል። ኢየሱስ ክርስቶስ ከቢታንያ ተርስቶ ደብረ ዘይት ሲደርስ ከሐዋርያቱ ሁለቱን ደቀ መዛሙርቱን ሄዳችሁ ና የአህያው ውርንጫ ታስሮ ታገኛላችሁ አምጡልን ለንጉሥ ይገባዋል ከሚለው ጀምሮ እያንዳንዱ በዓላማ ነው። የመጀመሪያ ሂዱ የታሰራ አህያ ታገኛላችሁ፣ እሱን ከነውርንጭላው ይዛችሁ ሊኑ ብሎ ሲያዛቸው አንድ ነገርም አብሮ ይነግራቸዋል። የሚነግራቸው ነገር ምንድነው? ለምንድን ነው ቢሏችሁ ለጌታ ያስፈልገዋል በሉ ይላል። የመጀመሪያ የታሰራ አምጡልኝ ሲል ወደ ታሰራ ዓለም ነው የመጣው? ዓለም ስለመጣ እሱ በማዳኑ ስራ የተናቀ የሚባል ማንም ሰው እንደሌለ፣ የተናቀ የተረሳ የሚባል ማንም ስለሌለ እነሱን ከማዳን ጀምሮ ስራው ጀምሯል። የታሰረ ባጥያት በበደል የታሰረውን ዓለም የመፈታበት ጊዜ ነው ብሎ ሲናገር ይዛችሁልኝ ብሏል። ትንቢቱ ምንድነው ስንል በትንቢተ ዘካርያስ በምዕራፍ 9 ቁጥር 9 ላይ እነሆ ለጽዮን ልጅ በሏት ንጉስሽ፣ የዋህ ሆኖ ሀዳጌ በቀል የሆነው ንጉስሽ ባያና ባያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ነበርና ያንን ለመፈጸም በአህያ ላይ ተቀምጦ ወደ ቤተ መቅደስ ገብቷል ማለት ነው። ሰማይ ዙፋኔ ነው፣ ምድርም ደግሞ የእግሬ መረገጫ ናት ብሎ የተናገረ አምላክ በዘማነ ኪሩብ የሚቀምጠው ፈጣሪያችን በአህያ ጀርባ ላይ ተቀምጦ ወደ ቤተ መቅደስ በመግባት ትህትናውን ገልጿል። የታሰረች አህያ ፍቱና አምጡልኝ ማለቱ አንድም የምህረት ዘመን መምጣቱንና የሰው ልጅ ከስርዓቱ የሚፈታበት ጊዜ መድረሱንም የሚያመላክት ነው ይላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ወደ ታሰሩት አህያ ሲልክ በኃጢአት የታሰር ነውን እኛን የምንፈታበት ዘመን የሰላም ዘመን፣ የምህረት ዘመን እንደመጣ ለማሳወቅ ወደ ታሰሩት ልኳል ማለት ነው። ከታሰረችውን አያይዳችሁ ፈታችሁ ይዛችሁ ሊኑ ብሎ ሲናገር ማን ነው ምንድነው ብሎ ቢጠይቃችሁ፣ ለጌታ ያስፈልገዋል በሉ ሲል ባለቤቷ ነኝ ነው ፈጣሪዋ ነኝ ነኝ። አየሽ አሁን ሁላችንም በዚህ ምድር ላይ አለን የምንለው ማንኛው ልጆቻችን እንኳን ሳይቀሩ የእኛ ናቸው ብለን የእኔ ልጆች እንላቸው። ግን እሱ በፈለገ ሰዓት ላይ ፈታችሁ አምጡልኝ ብሎ ሊያዝብ ይችላል እና በፍጥረት ዓለም ላይ የሱ ያልሆነ ምንም ነገር እንደሌለ ማሳየት ነው የሆሳና በዓል ያለዋጋ የተፈጠረ ነገር እንደሌለና ሁሉንም ማክበር እንደሚያስፈልግ የሚያስተምር ትልቅ በዓል መሆኑን ተነስቷል። ከሆሳና በዓል የምንማረው ትልቁ ትምህርት የምንንቀው ነገር የለም። ምክንያቱም ያለዋጋ የተሰራ ነገር የለም። ያለ ዓላማ የተሰራ ነገር ንቀን የተሆነው ነገር ክርስቶስ እግዚአብሔር የፈጠረው ፍጥረቱን ነው። አንቺ የሆነን ነገር ስትንቄ ናቅሹ እግዚአብሔር የፈጠረውን ፍጥረት ልክ አይደለም እያልሽ ነው እግዚአብሔር ልክ አይደለም የምንልበት ደረጃ ደግሞ አልደረሰም የሰው ልጅ ለዛ ክብር ለዛ ጸጋ የበቃ ማንነት የለውም ሰው ስለዚህ የተናቀችውን መርጧል የምንንቀው እንዳይኖር የተናቀችውን አክብሯል ሁሉም ነገር ተከብሮ ቢኖርበት የምህረት ዘመን ላይ መድረሳችንን ለማሳየት ማለት ስለዚህ ማህበረ ክርስቲያኑ ማንም የሰው ልጅ በዚህ ምድር ላይ ንቆ ትቶ አስተጸይፎ ሊኖር የሚገባው ምንም ነገር የለም ደብድበን የምናባራቸው እንስሳት እንኳን ሳይቀር በዓላማ የተፈጠሩ ናቸው በመኖራቸው ትርጉም ማንሰጣቸው ፍጥረታት እንኳን ዋጋ ያላቸው ክብር ያላቸው መሆናቸውን የምንማርበት ትልቅ በዓል ነው ይወሳል።